በሁለት ሀሳብ መቀንድ ክፍለውን የመጀመሪያው ሀሳቡ ነው ስትናል ሀሳቡ መታረም አለበትና ወንድማችን አህመድ በመጀመሪያ ለምን ገባ ልትወያይ ስለ እስልምናና ስለ ክርስትና ቤቱ ለውይይት የሚሆን አይደለም። ራሱ አወያ የተባለው የን የሚባል ውጭ ሀገር ቁጭ ብሎ የሚያግበሰብስ ሆዳም ኢትዮጵያ ላይ ያለውን ህዝብ በብሔር በሃይማኖት እያጋጨ የሚያግበሰብስ የሆነ ሆዳም ሰውዬ ይሆን የተባለው ግለሰብ ለራሱ የወንጀለኞችን ፖለቲካ የሚያሳካ ሰው ነው። እንዲህ አይነት ቤት እንዴት ትገባለህ? ያ አኺ። ሲቀጥለስ ተሽ ሱብ ቤት ገብተህ ከማን ጋር ልትወያይ ነው? ከእነ እፎይ ጋር። ባይ ደዌይ ከዚህ በፊት ውስጤን ሲያመኝ የነበረውን ነገር ነው ይቀሰቀስክብኝ። ያ አኺ። በዚህ አጋጣሚ ለእውነት የምትወግኑ እህት ወንድሞች፣ ብቻ ሼር ኮፒ ሊንክ አድርጉልኝ። ከዚህ በፊት እፎይ የተባለው ግለሰብ ከመከሰሱ በፊት አካሄዱ ትክክል ስላልነበር ስለ ሃይማኖት ሲወያይ በጣም ተሳዳቢ ስለሆነ ከዚህ ሰውዬ ጋር ትወያዩ? ይሄ ሰውዬ አሁን ላይ በህግ ነው መጠየቅ ያለበት ብዬ ነበር። ከመከሰሱ በፊት ደጋግሜ ሳወራ ነበር። የሰማችሁ ሰምታችኋል። አይ አሻፈሬ ብላችሁ እናንተ ግን የእጅ ጭብጨባ ስለሚያምራችሁ የሰው እይታ ስላሰከራችሁ ኮመንት ላይ ያለው ጭብጨባ ይሄ አንድ ሺህ ሰው ሁለት ሺህ ሰው ይሄ ስላሰከራችሁ እየገባችሁ ስትዋዩ ነበር፣ በሰዓቱ ለዚህ ነው ምጠላችሁ። አያችሁ፣ ሰውን የምንወደው በስራውን፣ የምንጠላው በስራውን። ሰውን ስንወድ ለአላህ ብለን ነው፣ ስንጠላም ለአላህ ብለን ነው። ቲክቶክ ላይ ፊት ለፊቱ ናችሁ። ሙስሊሙን እየጠቆማችሁ አርአያ ሁናችሁ እኮ ያላችሁት እናንተ ናችሁ። ሐላፍትናኩ ተሸክማችኋል። እንደዛም ሆኖ ግን የማይሆን ስራ ሲሰሩ ነበር። እኛ እንደ ጅል ታይተን፣ እኒህ ሰዎች በሕግ ይጠየቁ። እፎ የተባለው ግለሰብ በሕግ ይጠየቅ ደጋግሜ ስናገር ነበር ግርግሩ ከመፈጠሩ በፊት ለምን፣ አካሄዱ ትክክል አይደለም። እኛ ንጽጽር ስንሰራ ለሁለት ዓመት ለሶስት ዓመት እሱ ከመምጣቱ በፊት ሁለት ዓመት ሶስት ዓመት ሁለት ዓመት አካባቢ ንጽጽር ሰርተናል ቲክቶክ ላይ እንደው ስድብ እንኳን ቢኖር ይሁን አላ አይደለ፣ ረገብ ያለ ነው ትንሽ ይሻል ነበር። ይሄ ሰውዬ ሲመጣ ነገሩ ተበላሸ። ኦኬ፣ ግር ግር መጣ። ስለዚህ ተው ስንል በሰዓቱም እምቢ ውላችሁ ስትወያዩ ነበር፣ ከእንደዚህ አይነት ሰዎች ጋር ማለት ነው። እንዶ አይቀፋችሁም? እንዶ አላህና መልእክተኛውን ቁጭ ብሎ የሚሳደብ ሰው እ ነብዩ መሐመድን የሚሳደብ ሰው እንዶ ፊትለፊቱ ተቀምጣችሁ ስትወያዩ። ያ ረቢ ለሱ እውቅና መስጠት እኮ እንደ እስልምና፣ ይህ የሚያምነኝ ይሄ የሚያንገበግበኝ ጉዳይ የእናንተ ስራ ይህን በጣም የሚያስጠላኝ ማለት ነው። ልርቃችሁም ያልኩት በዚህ ምክንያት ነው።